ላይ የበረካቱ ውድ ያገሬ ልጆች እንዴት ናችሁ? ሰላም ናችሁ? እንደውም ክርስቲያን ወገኖቻችን ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ዛሬ የሚሰራው ደግሞ ነጭ ሩዝ በክሬማ ማለት ነው እና አሳያችኋለሁ። ግባቶቹ ደግሞ ይሽታ እሺ ታዲያ እና እዚህ ጋር የተከተፈ ግማሽ ዶሮ አለኝ፣ ሶስት ፍሬ ድንች አለኝ እና አንድ ሽንኩርት ግማሹ ማለት ግማሹ አለኝ እና ነጭ ሽንኩርት አለኝ። እዚህ ጋር ነጭ ሽንኩርት ያዘጋጀሁት አለኝ እና ኩክ ክሬሙ አለኝ ማለት ነው። በእነዚህ ነው የማዘጋጀው፣ በዚህ እና እዚህ ጋር ደግሞ ዶሮም ደግሞ። እንደዚህ አርጋችሁ ሞክሉት በጣም ነው የሚጣፍጠው። ሶስት ከላይ ሰርች ያለት ነው ማለት ነው። ማሽ ዶሮ እና ድንች ማለት ነው። እና ወዛችንም ያው ነጭ አሳ ክሬሙ ሲሰራው አሳያችኋለሁ። ወዛችን ደግሞ እየመሰለ ነው።